አሁን ደግሞ እንግዲህ የግጥም ሰዓታችን ያደርሰናል። አዎ ጥሩ አየር በፍርዱ ከዚህ በፊትም የተለያዩ ቆንጆ ግጥሞችን ያቀርብልን ነበረ። ዛሬም የእሱን ግጥም ነው የምናየው። በጣም ጥሩ ግጥሙን ደግሞ እንግዲህ በይበልጥ ገላጭና ሳቢ እንዲሆን እኛ ቪዲዮ እንሰራላቸዋለን። በቪዲዮም የታገዘ በጣም ጥሩ፣ የተሰማ ጩኸት። መልካም ቆይ። የተሰማ ጩኸት ሰማዩ ሳይገልጥ ዝናቡ እያካፋ፣ ሁሉም በሩን ዘግቶ መጠለያ ጠፋ። እኔ ከዛፉ ስር ዶፍ እየተጠለልኩ፣ ዝናብ ያረጠባት እንደኔ ሰዋየሁ! የሳሳው ነጠላ ከገለዋ ጠብቆ፣ ቀዝዛት ከባድ ቁር ካንጀቷ ስር ዘልቆ፣ ያደፉ እግሮቿ ጭቃን እየዳጡ መንገድ እንደ ጠፋው ግራቀኝ አይኖቿ ይንከራተታሉ። ከሩቅ አያታለሁ ዶፍ ብርዱን ሳትፈራ ፊትለፊቴ ለፊቴ ካለው ከበተስኪያን ደጃፍ ከበሩ ስትደርስ ደነገጠ እንደደነገጠ እንደከፋው መናኝ ሁሉ ለማዋቅስ አንገቷን ገታርጋ ፊቷን ድጣ ዳብሳ በንብርክኳ ሆነች ጸሎቷን ለማድረስ አቋቋም መረጠች። ካፊያ ባረጠበው ራብ በደቆሰው ከንፈሯን አላቅቃ ስትማጥን ሰማሁ ቀልቤን ብትይዘው፣ ከደጁ ስር ቀረቡ። ካፊያ ካረጠበው ከንጥብጣቢ በቀር ዙሪያ ገባው ሁሉ ጸጥ ረጭ ብሏል። አለሆይ ፈጣሪ እስኪ ልጠይቅህ ትላለች። አለ ሆይ ፈጣሪ እስኪ ልጠይቅህ፣ ዛሬ ቀንህ እረፍት አልቃሽም የለብህ። ሰው ስለቱ ሰምሮ ከፊትህ ዘምሯል፣ በሐሴት ፈንጥዞ እጅ መንሻ ጥሏል። እኔስ ምን ነው? እንዳልሰማ ስለት እንዳልጣለ ቃል እንዳልገባ ሰው ያን ሁሉ እምባይን ያን አንጀት ቋጥሮ ወዴት አደረስከው ለምኝህ ነበረ የልጅን ፊት እንዳይ፣ ነግሬህ ነበረ አምና ይህን ጊዜ አብራኬን እንድስም፣ ነግሬህ ነበረ ተደብቄ ከሰው ሳቄ እንዲለመልም። ምን ነው ምን ነው የኔ ስለት ምን ጎሎት አነሰ? የኔ ልመና ቃል ማን ካንተ ፊት ነሳው? መቼም ብጣሻም ናት ስለት አታገባም አልክ እንዴ እንደ ሰው ነግሬህ ነበረ ተበድሬም ቢሆን ለማምኝም ቢሆን የስለት ቋጠሮ ክር እንደምፈታ እንባዬ መስክር። ያኔ የሆንኩትን የነገርኩ ሁለታ ምን ነው በዛ እንዴ? ጸሎቴ ሐቄን ምን ከለለው? ሰው ሁሉ ሰምሮለት እልልታ ሲያደምቅ የእንባዬን ዘለላ አለያልክ ምን ነው አስቸገርኩ እንዴ ስለት እያበዛሁ ጨቀጨኮ እንዴ ፊትህ እየመጣው፣ ቢጨንቀኝ እኮ ነው ማጣፊያው ቢያጥርብኝ፣ ቢከፋኝ እኮ ነው ልጄ ቢናፍቀኝ ምን ነው፣ አስምርልኝ እንጂ ይሻልከኝን ቃል እኔም ወግ ድረሰኝ፣ እስኪ ልበል እልል፣ ግዴለም ታረቀኝ። ልመናዬን አድምጥ፣ ቁርጠቱም አይጉዳኝ፣ ልላቀቅ ይሄን ምጥ እባክህ እንባ በጉንጮቿ ቁልቁል እያለፈ የምሬት ቃል ድምጿ ከአድማስ ተጋረፈ። ሳግ ደርሶ እያነቃት ለስንብት መዞር ጉልበቶቿ ከዷት። የገረጣው ፊቷ ናፍቆት ያራቆተው ስስቷን ከሆዴ ካንጀቴ ከተተው። እኔም ከሩቅ ከኋላዋ በድጥ መሃል መንገድ የምትዳክረውን እናት እያስተዋልኩ